በትምህርት ህይወታቸው ደካማ የነበሩ ነገር ግን ዓለምን ቅርጽ ያስያዙ ታላላቅ ሰዎች። አንደኛ አልበርት አንስታይን። አንስታይን ከ1879-1955 የኖረ ታላቅ የሳይንስ ሊቅ ነበረ። በተለይ ሁለቱ ግኝቶቹ የሳይንስን እይታችንን በእጅጉ የቀየሩ ሲሆን፣ አንስታይን ምድራችን ካፈራቻቸው የሳይንስ ሊቆች ውስጥም ሆነ ወደፊት ከሚወደዱት ውስጥ ተወዳዳሪ አይገኝለትም የሚባል ብርቅ የሳይንቲስት ነው። አንስታይን በልጅነቱ ዳይስሌክሊስ ወይም ሲያነቡ ወደ ግራ የሚያነቡ የነበረ ሲሆን በትምህርቱ ደካማ በመሆኑ አስተማሪዎቹ ደደብ አድርገው የገመቱት ነበረ። በ15 ዓመቱ ትምህርቱን አቁሞ ከዓመት በኋላ ዙሪክ የሚገኝ አንድ ፖሊቴክኒክ ለመግባት አመልክቶ የመግቢያ ፈተናውን ወድቋል። ይህ ሰው ግን በፊዚክስ ንድፈ ሐሳብ ዓለምን በመቀየሩ የኖቤል ሽልማት ለመሸለም የበቃ ድንቅ ሳይንቲስት ነው። ሁለተኛ፣ ቶማስ ኤድሰን፣ ይህ ታላቅ ፈላስፋ ትምህርት ቤት ሄደው ለሶስት ወራት ብቻ ነበረ። ምክንያቱም በስምንት ዓመቱ አስተማሪው ደደብ ብሎ ስለሰደበው እናቱ ከትምህርት ቤት አስወጥታ ቤት ውስጥ አስተማረችው። በዘጠኝ ዓመቱ የሞከራቸው የነበሩት ታላቅ የነበሩት ነገሮች ከእናቱ አቅም በላይ ሆኖ ተገኝቷል። ቶማስ ሄድሰን በህይወት ዘመኑ አንድ ሺ አዳዲስ ግኝቶችን የፈለሰፈ ሲሆን ከእነዚህ ውስጥ የኤሌክትሪክ ብርሃን እና ሸክላ ማዘፈኛ ሲኖሩበት ያሻሻላቸው ነገሮች ደግሞ ፊልም ማሳያ፣ ቴሌፎን ይገኙበታል። ሶስተኛ ሰር ዊንስተን ቸርችል የሰው ታላቅ እንግሊዛዊ ፖለቲከኛ፣ ገጣሚ፣ ደራሲና ሰዓሊ ሲሆን እንግሊዝን በአንደኛና ሁለተኛ የዓለም ጦርነት በተለያየ የመንግስት ስልጣን ደረጃ የመራ ታላቅ የፖለቲካ ሰው ነበር። በነገራችን ላይ መዲና በአዲስ አበባ መዲና ጎዳና በስሙ ተሰይሞለታል። ቸርችል ይህቺ ምድር ካፈራቻቸው ድንቅ የፖለቲካ ሰዎች አንዱ ቢሆንም በትምህርቱ ደካማ ስለነበረ ሮያል የውትድርና ኮሌጅ ለመግባት ከአንዴም ሁለት ጊዜ ተፈትኖ በመውደቁ መግባት አልቻሉም ነበር። ሁለተኛው የዓለም ጦርነት ወቅት የእንግሊዝ ጠቅላይ ሚኒስተር የነበሩት ቸርችል በአመራሩና በንግግር ችሎታው ለሀገሩ ትልቅ ሚና ተጫውቶ ያለፈ መሪ ነው አራት አይዛክ ኒውተን ኒውተን በልጅነቱ ቸልተኛና ሰነፍ ተማሪ እንደሆነ ይቆጠር ነበረ በመጨረሻም ሰዋሰው ወደሚያስተምር ትምህርት ቤት ተላከ እዚያም እውነተኛ እምቅ ችሎታውን ማሳየት ጀመረ በኋላም ደካማ ውጤቶችን ስለነበሩት ከትሪኒቲ ኮሌጅ ሆነ ከካምብሪጅ ዩኒቨርሲቲ ሲመረቅ የክብር ወይም የማረግ ተመራቂ አልነበረም። ነገር ግን በታሪክ ከታወቁ ታላላቅ የሳይንስ ፈጠራዎች አንዱ በመሆኑ የዘመኑ ሳይንስ በእርሱ ስራዎች ላይ ለመመርኮዝ በቅቷል። አምስት ቻርልስ ዳርዊን። በዝግመተ ለውጥ ንድፈ ሀሳብ የሚታወቀው ዳርዊን እንደ መካከለኛ ተማሪ ይቆጠር ነበረ። ከትምህርቱ ይልቅ ከቤት ውጭ እንቅስቃሴዎችና ናሙናዎቹን መሰብሰብን ይመርጥ ነበር። ወጣቱ ዳርዊን በትምህርቱ በደከሙ በትምህርቱ በመርከሙ፣ አባቱ አንተ ካደንና ውሻ በስተቀር የምትወደው ነገር የለም፣ ስለዚህ ለራስም ሆነ ለቤተሰብ ውርደት እንዳትሆን ብሎ ከትምህርት ቤት አስወጣው። የሕክምና ትምህርት ቤት ሞከረ፣ እሱም አስጠላው። የሃይማኖት ትምህርትን ሞክሮ ነበር፣ አልሆነለትም። ብዙውን ጊዜ ግን ከስፖርተኞች ጋር ነበር የሚያጠፋው። ይህ ሰው ግን በመጨረሻ አጠቃላይ የስነ ህይወት ሳይንስን መቀየር ችሏል። ስድስት ፓብሎ ፒካሶ ታዋቂው አርቲስት ለመደበኛ ትምህርት አነስተኛ ፍላጎት የነበረው ሲሆን ብዙ ጊዜ እንደ ደካማ ተማሪ ቆጠር ነበረ። የጥበብ ተሰጥኦ ግን የማይካድ ነበር፣ እናም በሃያኛው ክፍለ ዘመን ከፍተኛ ተደማጭነት ካላቸው አርቲስቶች አንዱ ለመሆን በቅቷል። ሰባት ስቲቭ ጆብስ። የአፕል ካምፓኒ መስራች የሆነው ጆብስ በአመፀኛ ተፈጥሮ እና በመደበኛ ትምህርት ላይ ፍላጎት በማጣት ይታወቅ ነበረ። ነገር ግን የእሱ የፈጠራ ራዕይ የቴክኖሎጂ ኢንዱስትሪው ለውጦታል። ስምንት ቢል ጌትስ። የማይክሮሶፍት መስራች የሆነው ጌትስ ጎበዝ፣ ግን ብዙ ጊዜ ስልቹ የሚባል ተማሪ ነበረ። ለሶፍትዌር ዴቨሎፕመንት ያለውን ፍቅር ለማሳካት ከሃርቫርድ ዩኒቨርሲቲ ትምህርቱን አቋርጧል። ይህም በዓለም ላይ ካሉት ትልቅ የቴክኖሎጂ ኩባንያዎች አንዱ እንዲፈጠር አድርጓል። ዘጠኝ ቤንጃሚን ፍራንክሊን። ይህ ሰው የሂሳብ ትምህርት አይሆኑም ነበር እናም አባቱ ከትምህርት ቤት አስወጥቶ ሻማና ጧፍ ሲያሰራው አደገ። ነገር ግን ይህ ሰው አሜሪካ ከፈራቻቸው ታላላቅ ሰዎች አንዱ በመሆን ታዋቂ ፖለቲከኛ፣ ሳይንቲስት፣ ጸሐፊና የፔንሲልቫኒያ ፕሬዚዳንትና የአሜሪካ መስራች አባት ለመባል የበቃ ሰው ነው። አስር ሴናተር ኤድዋርድ ኤም ኬኔዲ። ይህ የማሳቹሴትስ ሴናተር በአንድ ወቅት ለአሜሪካ ፕሬዚዳንትነት ሁሉ ተወዳደሯል ግን ፈተናውን ጓደኛው ሲፈተንለት ተይዞ ከሚማርበት ሃርቫርድ ዩኒቨርስቲ ተባሮ ነበር። እንግዲህ ይሄ ሊስት ምንድን ነው የሚጠቁመን? የምናሳድገው ልጆቻችን፣ አካባቢያችን ያሉ ሰዎች ትምህርት አልሆነላቸውም ማለት በትምህርት ጎበዝ አልሆን ማለት በሆነ ነገር ትልቅ ደረጃ የመድረስ ብቃት የላቸው ማለት አይደለም። ስለዛ በትምህርት ባይሳካላቸውም ሌሎች ነገሮች፣ ሌሎች ዝንባሌዎች ካሏቸው በዛ ዝንባሌ እንዲቆዩ እንዲቀጥሉ ማበረታታት ጥሩ ነው። ምክንያቱም ውስጣችሁ ምን እንዳለ ማንም ሰው አያውቅም። እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።